ብዙ ወንድ ወጣቶች ትዳርን እየፈሩ ያሉበት ምክንያት የመጀመሪያው አባካኝ የሆነ ሽምግልና ላይ ትልልቅ የሃይማኖት አባቶችን ታያለህ። ያሳፍራል። ህይወት ልመስርት ብለህ ነው እንጂ የምትመጣው ሰርግ ልሰርግ ብለህ አይደል። ሰርግ መሰረግ ተጨማሪ ነገር ነው። ሽምግልና መላክ ተጨማሪ ነገር ነው። ብዙ ነገሮች ለተጨማሪው ግን ተብሎ ተፈርቶ ዋናው ነገር እስከምተው ድረስ እየደረሰ ያለ። ምሳሌ ሽማግሌው ሲመረጥ የበረከት ቤተሰብ የሚመርጧቸው ሽማግሌዎች ስለ በረከት ቤተሰብ ገና ሰዎቹ ሲያዩዋቸው ማን እንደላካቸው ራሱ ግልጽ ነው። ኮሚት አሁን እኮ ይሁን እንዲያው እኔ እኮ ሀያ ሽማግሌ ላኩ፣ አስራ አምስት ላኩ፣ ፉክክር ነው ፉክክር ነውታ። ይደረግልኝ ተመልካቾቻችን፣ በጀቱን መንግስት የሚችለው ሁሉ እየመሰለኝ ነው ነገራችን። እኔ እንደ ይቅርታ አድርግልኝ ና እሷን ማኖር እስከማይችል ድረስ በጣም ከባድ ውጭ ውስጥ ስለሚገባ የመለያየት ፕሮባቢሊቲያቸው በጣም ከፍተኛ ነው የሚሆነ ብዙ ወንድ ወጣቶች ትዳርን እየፈሩ ያሉበት ምክንያት የመጀመሪያው ሽምግልና ነው። ከትዳሩ በፊት አሁን አሁን ላይ ሽምግልና ተብሎ የሚመጡ ነገሮች ውድ፣ በጣም ኤክስፔንሲቭ የሆኑ፣ በጣም ለማየት ሌጀሪ የሆኑ በፊት በፊት ሰርግ የሚመስሉ ነገሮች አሁን ግን ሽምግልና ላይ እንኳን እየተከሰቱ ነው ያሉት እና እኝን እኝም ፍራቻ ብዙ ወጣቶች ትዳርን እየሸሹ ሪሌሽንሽፕ ለመጀመርም ደግሞ ፍርሃት ላይ ይገኛሉ። ይሄ ጉዳይ ከምን ላይ መድረስ አለበት? ምን መሆን አለበት? መልኩ ምን መምሰል አለበት? አሁን ላይ እየጠፉ ያሉ ጥፋቶች ምንድናቸው? በሚሉ ጉዳዮች ከዚህ ቀደም እንደተለመደው ከሲሳ ዮሐንስ ጋር አሪፍ የሆነ ውይይት የምትማሩበትን ውይይት እናቀርብላችኋለን እስከ መጨረሻ ድረስ ከተከታተላችሁ ትጠቀሙበታላችሁ እግዚአብሔር ይመስገን ደህና ነኝ እንግዲህ ሰሞኑን እያየን ያለ ናቸው የሽምግልና አይነቶች ኦልሬዲ ሰርግ ሊያስቀኑ የሚችሉ አይነቶች ናቸው እና ምንድነው እየተከሰተ ያለው በጣም ሊግሪ ናቸው። ኦልሞስት ሰርግ የሚመስሉ ናቸው። በቃ በፊት ቢሆን ሽምግልና ሲባል የሆኑ ሶስት ሰዎች ሽማግሌዎች ይላካሉ። ጀስት የትዳር ሁኔታውን እንዴት መፈጸም አለበት፣ ብቻ ብዙ ነገሮችን ከቤተሰብ ጋር አውርተው የሚመጡበት ኦልሬዲ። አሁን ሽማግሌ ሳይመጣ ቤተሰብ ይስማማል። ከዛ በኋላ ደግሞ ጭራሽ እነሱ ሲመጡ ደግሞ ድግስ ደግሰው ሰርጥተው ሽምግልና የልጄ ነው ተብሎ ህዝብ ተጠርቶ ነው። አሁን አሁን የሽምግልና ጥያቄ ኦልሬዲ ባህሉ ፌል አርጎ እዩልኝ እየሆነ መጣና፣ ይሄ ደግሞ ብዙ የሚያመጣው ዳሜጅ አለው። ወጣቱ ጀስት ወጪ ፈርቶ፣ ምክንያቱም ከአቅሙ በላይ ከሆነ ለምን ይገባበታል? አሁን ደግሞ ጊዜው በጣም ኑሮ ከባድ ነው። በቀላሉ የምታገኘው ነገር የለም። እና በዚህ ጉዳይ በመጀመሪያ እስኪ አሁን ያየ ያለው ምን ስለሱ ጉዳይ ስ ስለ ሽምግልናው አሁን እያየ ስላላቸው በፊት ስለነበሩ ሽምግልና ታይፎች ማለት ነው። እሺ በቅድሚያ አመሰግናለሁ። ይህንን ርዕስ እንግዲህ ሁላችንም ኢትዮጵያውያኖች የምናውቀው ነገር ነውና፣ እኔ እንደውም በቅርቡ በጣም ቫይራል የወጡ ቪዲዮችን እናያለን። መቼም ሽምግልና ላይ በጣም ብዙ ተጋንኑ የተባለ እኔ እንደውም የእኔ ሀሳብ ይቅርታ ይደረግልኝ ተመልካቾቻችን፣ በጀቱን መንግስት የሚችለው ሁሉ እየመሰለኝ ነው። ነገራችን ነውነጠ አንዳንዴ ከባድ ናቸው ሞመንቶቹ። የተከሰተ ታሪክም አለ። አንድ ታሪክ እንደው እሱን ታሪክ ማውራት እንችላለን። ልጁ ይዋደዳሉ። በሰው በኩል ነው የተዋወቁት እና በቃ ይዋደዳሉ። ያምናታል ሲያየቱ ይወዳታል። ሀሳብ ታወራለች እንደዚህ እኔን ሰፖርት የምታደርገኝ ከሆነ የምትደግፈኝ ከሆነ ውግ አባስ ምናምን ይልና ስራ እሱ ቢዚ ስለሚያደርገው በቃ ሙሉ ኃላፊነት ለሱ ለእሷ ይሰጣታል። እና ጀስት ብር ሰቷት ሶፋ፣ ለቤት ውስጥ የሚያስፈልገው አብረው ሲኖሩ የሚያስፈልገውን ነገር ይሟላ ብሎ ይሰጣታል ማለት ነው። ብር እና በቃ ሽምግልናም ይላክና ጀስታጠቃለን ደግሞ አብረን እንኖራለን። ግን መጀመሪያ ሶፋው ይታዘዝ እዚ የቤት እቃ ምናምን ብሎ ብር ይሰጣታል። ያው መምህር ነው፣ ብዙ ጊዜ ረጅም ጊዜ ብሩን አጠራቅሞት ነው ያገኘው። ያን ብር አምኖ ይሰጣታል። ሶ እሷም ታዛለች። ነገሮቹ ምናምን ይጀመራሉ። ከዛን ሽምግልና ይላካል። ሽምግልና ሲላክ እሷ ቤት ለሽምግልናው ሲሄዱ ምን ገጠማቸው? በቃ ሌጀሪ የሆነ ሰርግ አይነት እንትን የቀረበው በቃ በጣም የሚያምር አይነት ምናምን ኢቨንት ነው እንትን ያለ የነበረው በሰዓቱ ማለት ነው። እና በቃ ነገሩ አለፈ ምናምን እሱም ደግሞ ይህን ያህል ኮንሰርን አላረገም። ነገር እየሆን ያው ጀስት እንትን አለፈ። ከሆነ ጊዜ በኋላ እንዴት አደረግሽ ብሎ ጠየቃት ያዘሽ ዕቃ ምናምን ወይኔ ጠይቃለሁ ብዬ እኮ ብር አጨርሻለሁ። ቀድ የሰጠሁት ብር ብቻ ነው ያለው። ቀሪ ብር አሟይተ ብዬ አልሰጡኝም፣ ትላለች። እና እንዴ ሙሉ ብር አይደለ እንዴ ሰጠች? ምን አደረግሽ ሲል ሽምግልናውን ደገስኩበት እኮ አለችው። ና እዛ ጋ አመጣና አሁን ሳንጋባ እንዲከሆች ተጋብተን ለእኔ የምትሆኝ አይደለሽም በማለት ሽምግልና የተላክለትም የትዳር ስርዓት አቆመ። እና በጣም ብዙ ተጎዳች። ለሴት ልጅ ደግሞ እዚህ ድረስ ተልዕኮ ፌል ማድረግ ማለት ምን ያህል ከባድ እንደሆነ ታውቃለህ። በማህበረሰቡ ጆሮ ውስጥ መግባት በጣም ብዙ ነገር ነው የሚያመጣው። እና ተፋታት ሲባል ልክ ነው ልዩ እንዴት ለፍቶ ያመጣው ብር ነው? እንዴት ነው ያደረገው? ጀስት አሁን ላይ ሆኖ ወደፊቱ ሲያይ ኦልሬዲ በቃ ይቺ ሴት አባካይ ናት ብሎ ስላሰበ አትሆኝም ብሎ እና እንዲህ አይነት ድረስ እስኪከሰቱ ድረስ የተፈጠሩ ሁኔታዎች እየመጡ ነው ያሉትና አንዳንዴ የምትገባበትን ላይፍ እስከመርሳት በፊት እኮ ያሳስበን የነበረው የሰርግ ወጪን ፈርቶ ነው፣ ብዙ ሰው እንትን ጭራሽ አሁን ነው ሲደመር ብዙ ነውና ከዚህ አንጻር፣ በነገራችን ላይ በመጀመሪያ ደረጃ እኔ ማለት አሁን ቫይራል የወጡ ቪዲዮዎችን ካያቸው ዩቲዩብ ላይ የሚለቀቁ ቲክቶክ ላይ፣ ፌስቡክ ላይ የተለያዩ የሶሻል ሚዲያ ፕላትፎርሞች ላይ የሚለቀቁትን ቪዲዮዎች አስተውለ ከሆነ እኔ በጣም አዝናለሁ። በምን ታዝናለህ ካልከኝ የሽምግልና እንደዛ ይሄ ማለት አባካኝ የሆነ ሽምግልና ላይ ትልልቅ የሃይማኖት አባቶችን ታያለ፣ ያሳፍራል። ትልልቅ የምትላቸው ኢትዮጵያ ውስጥ ተጽዕኖ የፈጠሩ አርቲስቶችን ታያለ። ማለት ምን ማለት ነው? ሚሊየንስ ሰው አውጥቶ ሽምግልና የሚደግሰው ይሄ ነው ወየኛ ባህል? በመጀመሪያ ደረጃ እኛ እኮ ባህልና ስርዓት ወግ የምናቅ ህዝቦች ነን አይደል? ይሄ ባህል ኬት የተሰረቀ ነው? ኬት ነው የመጣው? ያን ሁሉ ሺ ደግሰህ ሽምግልና እሷ ቤት የምትልከው ኬት ታመጣለህ? የሌለውስ ወጣት ኬት ያደርጋል? ይሄ ነው ወይ ባህላችን? እኔ እንግዲህ ባደግኩበት ማህበረሰብ በተወለድኩበት አካባቢ እኔም ማቀው ሽምግልና አለ። እኔም ማቀው እኔ እንግዲህ አላቅም አርጅቼ ከሆነ ትመክረኛለህ። በኋላ ከዚህ ቪዲዮ በኋላ ተመልካቾቻችን ቤኪ ይመክረኛል። እኔም አቀው እንግዲህ አንተም የምታውቀው በአካባቢያችን ላይ ለዛ ፕሮግራም የሚታጩ ቤተሰብክ ይመርጣሉ። እዛ ቤት መሄድ ያለባቸው እንትና እንትና ናቸው ብሎ ሽምግልና ለመላክ ራሱ እኮ ቤት ውስጥ እኮ ግጭት ይፈጠራል። ኖ እንትና ናቸው በማህበረሰቡ ዘንድ ተቀባይነት ያላቸው እንትና ናቸው ተብሎ ሽማግሌዎቹ ራሱ ሲለዩ ትልቅ ተጽዕኖ አለው። እነዛ ሽማግሌዎች እዛ ቤት ሲላኩ የሚሄዱበት ሰዓት ራሱ እኮ አለ። ሰዓት ምን ይዘው ይሄዱ ደግሞ ለዛ ቤት እጅ መንሻ ምን ይደረግ ገብተዋል አይደለ? ሁሉም በየሃይማኖቱ ይዞት የሚሄድ ስጦታ አለ ማለት ነው። ስለዚህ ሽምግልናው ባህሉ፣ ወጉ በጣም የሚያምር ሽምግልና ስርዓት ያለን ሰዎች ነን። አሁን ግን የመጣው የሽምግልና ስርዓት የእውነት በጣም ያሳፍራል። አንዳንዴ እንዴት መሰለ፣ ይሄ ኮንሰብቱን ራሱ የዘነጋ አይነት ነው ነው ለምሳሌ ሽምግልና ያስፈለገው ለአገባኑ ወቁልኝ አይደለም አይደለም። ማለት ሽምግልና ማለት ስለ አንተ ፐርሰናሊቲ የእሷ ቤተሰቦች የሚረዱበት ወይም ደግሞ የመጣው ሰውዬ ማንነቱ ማን ነው የሚለውን ለማረጋገጥ ነው። በእርግጥ አሁን አሁን ያው ሰው ከተዋደደ ቤተሰብ ምናገባው የአካባቢ ሰው ምናገባው የሚሉ አይነት ነው። አሁን ያው እዚህ ደረጃ ላይ ደርሰናል። በፊት ግን መተጫጨት፣ መተዋወቅ አለ ተብሏል። ግን አሁን ቢያንስ ካልቸሩን አንተው ካልን ባህሉ አይቀር ከተባለ ሊደረግ የሚችለው ባህሉን ባልዘነጋ መንገድ ሌግሪ ማድረጉ። አሁን እኔም ምንም የሚያሳስበኝ ነገር የለም። ላያሳስብ ይችላል። አቅም ከሆነ ችግሩ አሁን እየተፈጠረ ያለው እንደ ግዴታ መታየት እየጀመረ ነው። አዎ አንደኛ፣ ሁለተኛ ደግሞ የሀገር ሽማግሌዎች አይደለም እየተላኩ ያሉት ነው። ለምሳሌ በፊት እንዳልከው ሽማግሌ ሲመረጥ በአካባቢ ዘንድ ከበሬታ ያለው ተሰሚነት ያለው ተደማጭነት ያለው፣ ያንተን ቤተሰብ ማክበር ከላከው ሽማግሌ ክብር ይጀምራል። እንደ ይብን አንተ አንተ ዋው ይሄ ትልቅ ቤተሰብ ነው ሊባል የሚችለው ራሱ አንተ የላከው ሽማግሌ ሲታይ ነው የላከው የሽማግሌ ፐርሰናሊቲ ሲታይ ነው። አሁን ምንድነው፣ ታዋቂ ሰው ወጣት እኔ ሀዩቹ ቤት ሰላሳ ቤት ያለ ራሱ ሽማግሌ ተብሎ ሲላክ ይዝናጥ ፈር ይሄ ልክ አይመጣም እና አንዳንዴ ይሄ ሐሳቡን ራሱ የሽምግልና የሀገር ባህል ሐሳቡን ራሱ የረሳ ነው እየሆነ ያለው። ለግዥሪነቱ አቅምህ ከሆነ ችግር የለውም እኮ አቅሜ ነው ካልክ ማድረግ ትችላለህ። ምን አገባ ግን የአካባቢው ሰው ሊጠራህ አይገባም። በሽማግሌ ለግዥሪ ላር ራሱ ስትል እኮ ሰው እንዲመጣ ነው ያን የምታረገው። ሊደረግ ማይገባው ጭራሽ ከሐሳቡ ጋር ከሽምግልና ሀሳቡ ጋር ማሄድ እንትን ነው ነው ሰውን ልትጠራህ አትችልም። ምክንያቱም አንደኛ ቤተሰብ የሚመጣው ለምሳሌ እዚህ በደቡብ ባህል ካየህ። ሶስት ጊዜ ነው ሽምግልና የሚመጣው። የመጀመሪያ መተው ቅጠል ይጥላሉ። ከዛ በኋላ ሽማግሌ ሽምግልና ሌላክ እንደሆነ በዛ ሰዓት ይረዳሉ። ሁለተኛ መቀን መጥተው ተቀመጡ ሲባል አንቀመጥም የሚለው ስርዓት ይካሄዳል። ሰው ከዛ የዛን ሰዓት አስረዱን ይባላል። ይረዳል። በሶስተኛው ሲመጡ ትንሽዬ ግብዣ የሚደረገው ለሽማግሌዎቹ ብቻ እንጂ የአካባቢ ሰው አይመጣም በጭራሽ። አሁን ግን ህዝብ ጠርቶ ደግሶ እሱ ሲያልፍ ደግሞ እንደገና ሰርግ መቶ ሰርጉ ሲያልፍ ደግሞ እንደገና መልስ መቶ ስለዚህ ከጊዜው ጋር አፎርድ ማድረግ አይችልም ነው ሰው አሁን ትዳርን ወደ መፍራት ወደ መሸሽ አብሶ ወጣቱ ወንዶች ወደዚህ ነው እየገባ ምክንያቱም አብዛኛው ተጽዕኖ ትዳር የሰርግ ላይ ምናምን ያለው ወንድ ላይ መጫና ያሉ ይሄን አፎርድ ማድረግ አልችልም ብሎ ስለሚያምን ነገሮችን ካንስል እያደረገ እየመጣ ነው እና ሀያ ሽማ የሚላቅበትም ትዳር አለና ትንሽ ያሳስባል እኔ በነገራችን ላይ ማልቀበል አልቀበልም። እኔ ማንም ታዋቂ ስለመጣ አልቀበልም። ምሳሌ ሴት መላክ ወጋችን አይደለም። ሴት ሽማግሌ በየትኛው ወግ ነው ኢትዮጵያ ውስጥ ተልኮ የሚያውቀው? ስንት ትዳሮች ላ ሴቶች የተላኩ አደለም። እኔ እኩል አደለም እኩል ነው የሚል ሀሳብ እዚህ ጋር አላነሳውም ተመልካቾቻችን፣ ግን የእኛ ባህል አደለም። አይመጠንንም፣ አይመጠንንም ነገር አይመጠንንም። ሲቀጥል ሌክዥሪ ምን ምን ማለት ነው? እኔ እኔ በደንብ ነው መቃወመው እሱን ነገር ለምንድን ነው ከተባለ እኛ ባህልና ወግ አለን በቃ አለቀ። ኮፒ ፔስት መደረግ ካለበት ለሌላው ዓለም የሚበቃ ባህል አለን እኮ በጣም ጠቃሚ ጠቃሚ የሚባሉ ባህሎች አሉን። ቅድም እንዳወራኸው ምሳሌ ሽማግሌው ሲመረጥ የበረከት ቤተሰብ የሚመርጧቸው ሽማግሌዎች ስለ በረከት ቤተሰብ ገና ሰዎቹ ሲያዩዋቸው ማን እንደላካቸው ራሱ ግልጽ ነው የሚሆነው አንተን መናገር አይጠበቅባቸውም። በቃለቀ ሽማግሌዎቹ በሽማግሌዎቹ ፊት ሲቆሙ ይታወቃል። በቃለቀ ለምን ከተባለ ሰዎቹ የተላኩት ሰዎች በማህበረሰቡ ዘንድ ተቀባይነት አላቸው፣ ተከባሪዎች ናቸው፣ ታላላቆች ናቸው፣ መካሪዎች ናቸው፣ ተሰሚዎች ናቸው። እነዛን ሰዎች ነው ምትልከው። አሁን እኔንም ልከህ አንተም ሄደህ ይቻላል እንዴ? ምን ማለት ነው? እኛ ባህል አለን። ሲቀጥል እኮ ሰዎቹ የሚመጡበት ሰዓት ራሱ ማለት ሌሊት ነው የሚመጡት ጋቢ ለብሰው የሚቆሙት። እንደውም እኔ አቀው ከሆነ እኔ ከሆነ ምንድነው እዚህ ቤት ሀዘን አለን ይባላል እኮ ጋቢ ለብሰው ነው የሚመጡት አይደለም ለሊት ላይ ነው የሚመጡት። ልጃችሁን ለልጃችን ለማለት ማለት ነው። ያው ሁሉ ባህል ተይዶ ነው። አሁን በድግስ በጭፈራ ቀውጢ እኔ ማለት የሚያዘው አበባ ራሱ እኮ ያስፈራል። በነገራችን ላይ እያየነው ነው። በጣም ነው የሚያማለት። ይህን ያህል ምን ማለት ነው? ወዴት ወዴት እየሄድን ነው? ታዋቂ ሰዎች ነን የሚባሉት ውስጥ ምን እያስተማሩ ነው? ኬት ያመጣል? ወጣቱ ልጅ አሁን በጣም ኑሮ ከባድ ነው። አሁን የምናውቀው አይደለ? የሌለውስ ኬት ያመጣል? ለምን አይፈራም ትዳር አሁን እኮ እኔ እኮ ሀያ ሽማግሌ ላይ አስራ አምስት ላኩ ምናምን ፉክክሩ ፉክክር ነው ሪከርድ ለመስበር ነው እንዴ፣ የምር ሰዎቹም አሁን እንትኑ አስተሳሰቡ እየሄደ እየሄደ ትልልቆቹ ሰዎች ራሱ ማስተዋል እየጎደላቸው ነው። አሁን አሁን ኢቨን ያኔ እንዳልኩ የሚያዩት የሰዎቹ የሚመጡት ሽምግልና የተላኩት ፐርሶናሊቲያቸው ነው ይታይ የነበሩ በፊት በአካባቢው ተደማጭነታቸው ምናምን ምናምን። አሁን አሁን ግን እየታየ ያለው ምንድን ነው? ይሄ አንደኛ በቃ ሀብታም የሚመስል ነገር፣ ሁለተኛ የእንትኖቹ ሰው ብዛት። ለእኔ ኮሌጅ የተላከው ይሄ ያህል ነው ምናምን አይነት ሆነ። በፊት ግን የሚሆነው የሰዎቹ ፐርሰናሊቲ ነው እንጂ የሚታየው ማን ተላከ፣ ስንት ተላከ፣ ያ ማተር አያደርግም። አሁን አሁን ግን ትልልቆቹም ሰዎቹም እየተሸወዱ ያሉት የቤተክርስቲያን አባቶች ሊሆኑ ይችላሉ፣ የሃይማኖት መምህራን ሊሆኑ ይችላሉ፣ ሽማግሌ ተብሎ እራሱ የሚሄዱ ይችላል። እንዲህ አይነት ነገሮች ላይ ይህ ልክ አይደለም ማለት ቢችሉ አሁን መስተካከል የሚችል ነገር ነው። ግን አሁን ፉክክር እየሆነ መጣና ኢቭን ሚስት የምታገባት ሚስት እንኳን በዛ ነገር ባታምን፣ የቤተሰብ ጫና፣ የአካባቢ ማህበረሰብ ጫና፣ ሁለቱ ተጋቢዎች እንኳን ባይፈቅዱ፣ ይሄ ከጀርባ ያለው ነገር ጫና ይፈጥርና ነገሮች እንዳይካሄዱ ያደርጋል። ትዳር እግዚአብሔር የጀመረው ነገር ነው። እዚህ ምድር ላይ ትልቁ ጊፍት የተሰጠው ለሰው ልጅ እንደሆነ የትዳር ነው ብዬ ነው የማስበው እና ያን ነገር ሰው እንዳይገባበት ዋናው ነገር እያለ በብልጭልጩ ሰው ብልጭልጩን ፈርቶ እንዲቀር እያደረገ ያለ ነገር ነው። በትዳር ውስጥ የሚመጣ ልጅ አለ። ልጅ በረከት ነው። ሰው ብዙ ነገር ነው። ለዚህ ምድር የሚወለደው ልጅ ለሀገራችን በጣም የሚጠቅም አይነት ሰው ሊሆን ይችላል። ይሄ ሁሉ የሚመጣ ዋና ነገር እያለ አንተ ነዋሪው እያለ ደጋፊ እንበለው እሱን ለማንጫጫት ወይም ዝም ብሎ ለማዘመር ሲፈለግ፣ ወይ በቃ ሆይ ሆይ ለማለት ሲፈለግ ዋናው ነገር እያለ በሽልማቱ መደሰት አይነት እና ለሽልማት ተብሎ ወይም የሆነ ነገር። አንተ አሁን ሱቅ ሄደህ እቃ የምትገዛው ለምርቃቱ አይደለም ስትገዛ ነው ምርቃቱ የሚሰጥ። ምርቃቱ ተጨማሪ ነገር ነው። አንተ ኦኬ ይሄን ያህል ምርቃት አገኛለሁ ብለህ አይደለም ሱቅ ስትሄድ፣ መ በ የሆነ ነገር ልግዛ ብለህ ነው። ትዳር ስትገባ ላገባ፣ ህይወት ልመሰርት ብለህ ነው እንጂ የምትመጣው ሰርግ ልሰርግ ብለህ አይደለም። ሰርግ መሰረግ ተጨማሪ ነገር ነው። ሽምግልና መላክ ተጨማሪ ነገር ነው። ብዙ ነገሮች ለተጨማሪው ግን ተብሎ ተፈርቶ ዋናው ነገር እስከመተው ድረስ እየደረሰ ነው ያለው እና እኚህ ነገሮች ትንሽ መስተካከል አለባቸው ብያምናሉ እኔ፣ እንደውም እኔ ይቅርታ አድርግልኝና ከደፈርኳችሁ ታላላቆቼ፣ የሃይማኖት አባቶች በመጀመሪያ ደረጃ ስርዓት መያዝ አለባቸው። በቃ አለቀ። ታዋቂዎች ቢሆኑ ስርዓት መያዝ ካለባቸው ስርዓት ሊይዙ ይገባል። ለትውልድ ምሳሌ መሆን ካለባቸው ይሁኑና ያሳዩና እኛ ማለት በማይሆን ነገር ለምን አእምሯችን ይረበሻል እንዴ? በጣም ብዙ ወጣቶች እኔ ማለት በጣም ማውቃቸው፣ በጣም ብዙ ወጣቶች ወደ ትዳር መግባት ፈልገው በዚህ ምክንያት ስቲል በጓደኝነት የሚቆዩ አሉ። እንዴት አድርጌ ነው ሽምግልና ምልከው? ፍርሃት ነው፣ ከየት ይመጣል? ገብተዋል አይደለ? ያንን ወጪ ቀላሉ ነገር ምትልከው አበባ ራሱ ወጪ ማለት የሚሸከሙትን አይታል በጣም የተጋነነ ሆኖ ምናምን፣ እኔ ቪዲዮዎችን ይህን ስታዩ አታች እናደረግላቸዋለን እንደዚህ እንደዚህ የተደረጉ ነገሮችን እና እኚህ ነገሮች አሁን እያነሳን ያለ ነው። ሰው ብር ካለው ማድረግ ይችላል፣ ባህሉን የጣሰ ቢሆንም ያርግ። እንደው ግን አሁን ችግር እየፈጠረ ያለው ድሀውም ያን እንዲያደርግ እየተገደደን ያለው ነው። ለምሳሌ ዲኮር አለ የተለያዩ አይነት የምግብ ወጪዎች አሉ። በትንሹ አሁን አንድ ሽምግልና አርባና ሃምሳ ሺህ ብር ይፈልጋል። የትኛው ሽምግልና ከየት ይመጣል? አታገኝም ጭራሽ። አይ እንደው ቀለል ላደርግ ካልክ ዲኮሩን እራሱ በትንሹ አስር እና አስራ አምስት ሺህ ብር ይፈጃል። ካሜራ ከሀያ ሺህ ብር ይበልጣል። ልንገርህ ኬክ ሲባል በሰዓቱ ለሚመጡ ሰዎች ምግብ ዝግጅት ሲባል አይመለስም። ሀምሳ ሺህ እራሱ በቂ አይደለም እና ወደዚህ ነው አሁን እየተገባ አለው። ለዚህ ውሃ ልክ ልንሰራለት ይገባል። ሁሉም ነገር ገደቡን ካለፈ ወይም ደግሞ ልኩን ካለፈ መሰረቱን ካለፈ ወደ መጥፎ ነገር ነው የሚያመራው። የትኛውም ነገር ብዙ ስታስብ ትጨነቃለህ። ብዙ ስትበላ ሰውነት በጣም እጥፍ ይወፍራል። ብዙ ነገር ብቻ ከሁሉም ነገር ብዙ ሰውን ስታምን ትጎዳለህ። በጣም ብዙ ስትጠብቅ ነገርየውን ስለማታገኘው ደግሞ ራስን ትጎዳዋለህ። በጣም ብዙ ነገሮች ብቻ ከሁሉም ነገር ይሄ የበዛ ነገር መሰረቱን፣ ልኩን ያለፈ ነገር ካደረግን ወለኛ ህይወት ራሱ ተጽዕኖ ያመጣል። ምክንያቱም ገብተው ሲኖሩ ይሄ ሰዎች የሚቸገሩት ችግር አለ። ለብሌጮቹ ተብሎ ዋናውን ኑሮ መበደል እንደማለት ነው። ልትደሰትበት የገባኸው ትዳር ልትደሰትበት የገባው የተገናኘህባት ወይም ያገኘት ሴት ጭንቀት ነው የምታተርፉት። ኑሯችሁ ራሱ ጭንቀት ነው የሚሆነው። ልትደሰትበት የገባው ትዳር ጭንቀት ሲሆን አስብ ምን ያህል ሀስል እንደሚሆን ማለት ነው። ግን ስትገባ እኚህን ነገሮች እንደው ጫናውን ከላይ ላይ አንስተህ በሰላም ህይወትን ግን በደስተኝነት ብትጀምር ትዳርንም ትወደዋለህ፣ ስኬታማ አይነት ኑሮ ትኖራለህን ብዬ አስባለሁ። አለበለዚያ ግን እንደዚህ ማድረጉ ፌር አይደለም። በመጀመሪያ ደረጃ እኔ ምናምን አለው መሰል አንዳንድ ጊዜ እንደውም የሆነ የፊልም ቀረጻ ይመስለኛል፣ የምሬን ሳይ የምታያቸው መኪናዎችን ስታይ የእውነቴን ነው ማለት ቢተላለፍና ብናየው በሲዝን አድርገውልን ከሆነ ቴሌቪዥን ድርጅት ጋር ተነጋግረው ቢያስተላልፉልን ማለት። እንደዚህ መሆን የለበትም። በቃ እኛ ባህል አለን እኮ በጣም የሚያመርጥ ቆንጆ የሆነ ባህል አለን እኮ ምኑ ነው የሚያሳፍረው ያ ባህላችን? እንደ አሁን እኮ በጣም የሚገርመው አስፈላጊነቱ ራሱ ምንድነው ነው። ለምሳሌ እንደዚህ ማድረጉ አስፈላጊነቱ ምንድነው ነው? ፕሮሞሽን ስራ ነው ይመስለኛል። ፕሮሞሽን ራሱ ቢሆን ለምሳሌ ምንድነው ጥቅሙ ነው? አሁን ትዳር ላይ ድግስ አዘጋጅቶ እንትን ማለቱ ምንድ ነው ጥቅሙ? ቫሉ ካየህ ሰርግ፣ እሺ ለምሳሌ ሁለቱ ቤተሰብ እንዲተዋወቁ ሊያደረግ ይችላል። አንተና የምታገባት ሴት ደግሞ እንደተጋባችሁ ሰው እንዲያቅ ማድረግ ይቻላል። ብዙ ነገር እሱም እኮ ቤኪ እኛ ቆ አሁን ለተመልካቾቻችን ሰርግ አትደግሱ አላለም ሽማግሌ አትላኩም አላለም፣ ግን በልካችን በባህላችን ይሁን ነው። ምሳሌ እኔም ያለኝን እኮ የራሴን ኪሴን አቃለሁ፣ አንተም ያለን ኪሰን ታቃለን። ከዛ በላይ ከየት እናመጣለን ነው በቃ፣ ዋና ሀሳቡ እሱ ነው አደለም? ከየት እናመጣለን። ሲቀጥል ደግሞ ሊታይ የሚገባው ዋና ነገሩ እንጂ ዙሪያው ያሉ ብልጭልጭ ነገሮቹ አደለም ነው። ኮንሰብታችን አደለም? ልጅቷ የምትጨነቀው ጭንቀት የእኔ ጓደኛ ወር ደግሞ ሽማግሌ ሲልክ ባሌ የሚሆነው ነገ ማገባው ባሌ ሽማግሌ ሲልክ አሳንሶ ነው ይላከው ብላ የምትጎዳውን ጉዳት አስብ። እንደዛ አይነት ለግሪ የሆነ ነገር ማድረግ ጥቅሙ አንደኛው እነሱ እንዳይስማሙ ያደርጋል፣ የመጀመሪያው ጥቅሙ። ሁለተኛው ደግሞ ኑሯቸውን ጫና ውስጥ ይከተዋል። ሶስተኛ፣ ሊሆን የሚችለው እኔ እንደው ይቅርታ አርግልኝና እሷን ማኖር እስከማይችል ድረስ በጣም ከባድ ውጭ ውስጥ ስለሚገባ የመለያየት ፕሮባቢሊቲያቸው በጣም ከፍተኛ ነው የሚሆነው። እነዚህ ጥቅሞቹ ናቸው። እኔ የተረዳሁት እሱ ነው እና እንደዛ ነው የሚሆነው መጥፎ ነው እና ሁላችንም ውሃ ልኩን ልንሰራ ይገባል። በመጠን ልንኖር ይገባል። የሕይወታችንን ሚዛን ልንስት አይገባም። ሚዛኑን ልንጠብቅ ነው የሚገባው። እኚህ ነገሮች ካደረግን በሰላም መኖር እንችላለን ብዬ አስባለሁ። ሽምግልና ስርዓቱ ሊስተካከል ይገባል። ወደ ባህላዊነቱ ሊመለስ ይገባል። ባህላዊ ይሁን ሲባል ኋላ ቀር ይሁን ሳይሆን አሁን ባለው የዘመኑ አስተሳሰብ ሆኖ፣ ግን ልኩን ይሄ ስርዓቱ ኮንሰፕቱን የሽምግልና የረሳ መሆን የለበትም በሚለው እንደመድማለን። የምታስተላልፈው ካለ እናስተላልፍና እንጨርስ በዚህ ሀሳብ። በነገራችን ላይ እኛ ማንንም የመንቀፍም የመሳደብም ሀሳብ የለንም። እኛ የመጀመሪያው የተነሳንበት ሀሳብ ኮንሰፕታችንን ሰው እንዲረዳ ነው የምንፈልገው። ባህሉን በጠበቀ መልክ ይሁን፣ ሽምግልናችን ቀድሞ በነበረው ልክ ይሁን ነው እያለ ያለ ነው እንጂ እኛ ማንንም የመንቀፍም የመሳደብም አላማም መቀደም የለን። በዚህ ላይ የምትሳተፉ በሽምግልና ሲካሄድ የምትሳተፉ የሃይማኖት አባቶቻችን፣ ምሳሌ በፕሮቴስታንት እምነት ውስጥ ያላችሁ፣ በክርስትና ኦርቶዶክስ እምነት ውስጥ ያላችሁ፣ በካቶሊክ እስልምና ውስጥ በተለያየ የእምነት ተቋም ውስጥ ያላችሁ ታዋቂ ሰዎች እንደዚህ አይነት ነገር ሲኖር መገሰጽ የሚገባችሁ ካለ ገስጹን፣ እንታረማለን፣ እንስተካከላለን የሚል ሀሳብ ይዘን የመጣ ነው። እኔ ጋ ያለው ሀሳብ ይሄ ነው። ቤኪ፣ እስቲ እናንተም ደግሞ በዚህ ሀሳብ ምን ትላላችሁ? በሽምግልና በእንደዚህ አይነት ድግስ ደግሶ አግብቶ ደግሞ ህይወቱ ስቃይ የሆነበት ሰው ታሪክ ካገኛችሁም ወይም የምታውቁት ነገር ካለም ምን በዚህ ጉዳይም ደግሞ ምን እንደምታስቡ ኮሜንት ላይ ጻፉልን። ቪዲዮ ከተመቻችሁ ላይክ እና ለሰዎችም ሼር አርጉላቸው። በቀጣይ እንዲህ አይነት አስተማሪ ፖድካስት እስክንገናኝ ድረስ በደህና ቆዩ። ሀሞና ቲዩብን ሰብስክራይብ አርጉን እንዳትረሱት። በቀጣይ ሳምንት እስክንገናኝ ድረስ በደህና ቆዩልን። በብልሃትን